ሰላም ጤና ይስጥልኝ፣ ክቡራትና ክቡራን ተመልካቾቻችን እንደምን አላችሁልን? ይህ ከሀረሪ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚሻገረው የሰዓቱ ዜናችን ነው። ከዜናዎቹ ጋር ሲሳይ ዘሪሁን ነኝ። አብራችሁን ቆዩ። ፖሊስና የጸጥታ መዋቅሩ ነፃ ገለልተኛና ብቁ መሆን ይገባዋል ሲሉ የሀረሪ ክልል ርዕሰ መስተዳደር ክቡር ኦርዲን በድሪ ተናገሩ። የጸጥታ ዘርፍ ሚና ለዘላቂ ሰላም በሚል ከክልሉ የጸጥታና የሕግ ማስከበር አካላት ጋር ውይይት አካሂደዋል። ተጨማሪ አለን። የሐረሪ ክልል ርዕሰ መስተዳደር ኦርዲን በድሪ ከክልሉ የፖሊስና የጸጥታ አካላት ጋር የውይይት መድረክን አካሂደዋል። በመድረኩም የክልሉን አንጻራዊ ሰላም ከማስቀጠር አኳያ ፖሊስን ጨምሮ የጸጥታ መዋቅሮ ነጻ፣ ገለልተኛና ብቁ በመሆን ተልዕኮውም በብቃት መወጣት አለበት ሲሉ ተናግረዋል። ተጠርጣሪዎችና ወንጀለኞችንም ተጠያቂ በማድረግ ህግን በአግባቡ ማስከበር ይገባልም ሲሉ ነው የተናገሩት። በአገር አቀፍ ደረጃ ብሎም በክልል የተመዘገቡ የሰላም ውጤቶችን በማስቀጠል ተግዳሮቶችን የመፍታት አቅጣጫን ለማስቀመጥ ከፖሊስና የጸጥታ አካላት ጋር የውይይት መድረክ ተጠናክረው የሚቀጥል መሆኑን ርዕሰ መስተዳድሩ አክለው ገልጸዋል። በክልሉ የጸጥታ ዘርፍ የተመዘገቡ ስኬቶችን አጠናክረው ከማስቀጠልና የነበሩ ክፍተቶችን ከማስተካከል አኳያ የፖሊስና የሚሊሻ አባላት ከህብረተሰቡ ጋር በመሆን ሚናቸውን አጠናክረው ሊወጡ ይገባል ነው ያሉት። በውይይቱም ዘላቂ ሰላምን ከማስፈር አንጻር በየጊዜው ከጸጥታ አካላት ጋር መሰል ውይይቶችም ያስፈልጋሉ ብለዋል። እጅ ለእጅ ተያይዞም የክልሉ ሰላም ዘላቂ ለማድረግ በትኩረትም መስራት ይገባናልም ሲሉ አክለው ገልጸዋል። የሐረሪ ክልል ፖሊስ ኮሚሽን ኮሚሽነር ረምዝ ሱልጣን በበኩላቸው በክልሉ የሰብአዊ መብት አያያዝም በተመለከተ መሻሻሎች መኖራቸውን ገልጸዋል። የጸጥታ አካላት ባከናወኗቸው ልዩ ልዩ ተግባራትም በክልሉ የሚፈጸሙ ወንጀሎች መቀነስ መቻሉንም አንስተዋል። ፖሊስ በደረሰበት ጥቁማዎችና በጥናት በለያቸው ሰላምና ጸጥታን ስጋት ላይ የሚጥሉ ከባድ ወንጀሎች እና የወንጀል ስጋቶችን በተጠናከረ መልኩ በመቆጣጠር አጥፊዎችንና ተባባሪዎችን በህግ ቁጥጥር ስር ማዋልም መቻሉን አንስተዋል። የፖለቲካ ተደራጅነትም የታየበት ስለመሆኑ አክለው ገልጸዋል። የፖሊስ የሚሊሻና የማረሚያ ቤት ኮሚሽን ያለፉት ሰባት ዓመታት በሰላምና ጸጥታው ዘርፍ የተከናወኑ ተግባራት ላይ ሪፖርቶቻቸውን አቅርበው ውይይት ተካሂዶባቸዋል። በክልሉ በጤናው ዘርፍ የታየውን ለውጥ አጠናክሮ ማስቀጠል ይገባል ሲሉ በብልጽግና ፓርቲ ሐረሪ ክልል ቅርንጫፍ ጽህፈት ቤት ምክትል ኃላፊ አቶ አብዱል ሐኪም ኡመር ገለጸው። የሐረሪ ክልል ጤና ጥበቃ ቢሮ ከፌዴራል ጤና ሚኒስቴር ጋር በመተባበር የጤና ኤክስቴንሽን ፍኖተ ካርታ ላይ የንቅናቄ መድረክን አካሂዷል። ለትህትና ተስፋዬ ዘገባ አያንቱ አህመድ የሐረሪ ክልል ጤና ቢሮ ከጤና ሚኒስቴር ጋር በመተባበር የማህበረሰብ ተሳትፎ ና የመጀመሪያ ደረጃ ጤና እንክብካቤ ላይ የጤና ኤክስቴንሽን ና አፍኖተ ካርታ የንቅናቄ መድረክ ተካሂዷል። በመድረኩ መክፈቻ ንግግር ያደረጉት የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ምክትል ኃላፊ አቶ አብዱል ሐኪም ኡመር በጤናው ዘርፍ የተጀመሩ አበረታች ውጤቶችን ማስቀጠል እንደሚገባ ገልጸው፣ በጤናው ዘርፍ የሚገኙ ባለሙያዎችም የተጣለባቸውን ሙያዊ ኃላፊነታቸውን እንዲወጡ ና በዘርፉ የተያዘውን ግብ ከዳር ለማድረስ ከመቼውም ጊዜ በላይ በትኩረት መስራት እንደሚገባ አስገንዝበዋል። ባለድርሻ አካላት የሚጠበቅባቸውን ኃላፊነት በአግባቡ ይዘው እንዲወጡ አደራ ጭምር ለማለት ነው እዚህ እናንተ ፊት ተገኝቼ መልእክት ለማስተላለፍ የመጣሁት ና ይህ ኃላፊነት በእርግጠኝነት እንደምትወጡት ያው ሙሉ ኮንፊደንስ አለኝ ማለት ነው። ይሄንን የምልበትም ምክንያት ያለ በቂ መነሻ አይደለም። ከዚህ በፊት በስንሰራቸው በንቅናቄ ስንሰራው የቆየ ነው ማህበረሰብ አቀፍ ሲቤቻይ ላይ የሰራ ነውን አፈጻጸም ተደጋጋሚ ዓመት ያስመዘገብነው ውጤት ማሳያ ነው ማለት ነው። ከዚህ አንጻር ይህ ንቅናቄ መድረክ እንዲሳካ ሁላችሁም የበኩላችሁን ያልተቆጠበ ጥረት ትኩረት እንድትሰጡ አደራ እያልኩ የፌዴራል ጤና ሚኒስቴር ሚኒስትር ዴኤታን ወክለው የተገኙት አቶ አበባ ወስናቀ በሀገራችን የጤና ተደራሽነት ላይ በስፋት እየተሰራ መሆኑን ገልጸው በዋናነትም የጤና ተቋማትን ማስፋፋት፣ የጤና ባለሙያዎችን ማሰልጠንና ግብዓቶችን በማሟላት የኅብረተሰቡን የጤና ችግር በመቅረፍ ረገድ አበረታች ውጤቶች መመዝገባቸውን ገልጸዋል። ሀገራችን ኢትዮጵያ ባለፉት ሶስት አስርት ዓመታት የመሰረታዊ የጤና አገልግሎት ለኅብረተሰቡ ተደራሽ ለማድረግ በርካታ ስራዎች እየተሰሩ ይገኛሉ። በሁሉም ክልሎች እና ከተማ አስተዳደሮች የጤና ተቋማትን በማስፋፋት የጤና ባለሙያዎችን በአይነትና በቁጥር በማሰልጠንና በማሰማራት አስፈላጊ የሕክምና ግብዓቶችን በማሟላት እንዲሁም ህብረተሰቡን በማሳተፍ ተስፋ ሰጪ ተግባራት ተከናውነዋል። በመሆኑም የህብረተሰቡ ዋና ዋና ጤና ችግሮችን በመቅረፍ ረገድ ርምታዊ ለውጥ እንዲመዘገቡ አስችሏል። የጤና ፖሊሲያችን ቁልፍ ስኬቶች መገለጫ የሆነው የጤና ኤክስቴንሽን ፕሮግራማችን ትግበራ ከተጀመረ ጊዜ ጀምሮ ላለፉት 20 ዓመታት በስራ ላይ የነበረና በጤናው ዘርፍ ሀገራችን ላሳካቸው የምዕተ ዓመት ልማት ግቦች የላቀ ድርሻ ያበረከተ ቁልፍ ስትራቴጂያችን ነው። የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን የሀገራችን የጤና ፖሊሲ በሽታን አስቀድሞ መከላከል ላይ ትኩረት ሰጥቶ እየሰራ ይገኛል ብለዋል። ሐረሪ ክልልን የጤና ቱሪዝም ማዕከል ለማድረግ በሚደረገው ጥረት ውስጥ የጤና ባለሙያዎች በቅንጅት መስራት ወሳኝ መሆኑን ገልጸዋል። በመድረጉም የማህበረሰብ ተሳትፎ የመጀመሪያ ደረጃ ጤና እንክብካቤ ከፍተኛ ንቅናቄ ዙሪያ ጥናታዊ ጽሁፍ ቀርቦ ውይይት ተካሂዷል። በንቅናቄው መድረክ የጤና ሚኒስትር ዴታ ተወካይ አቶ አበባ አስናቀ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ምክትል ኃላፊ አቶ አብዱል ሀኪም ኡመር የሐረሪ ክልል ጤና ቢሮ ኃላፊ ዶክተር አብዲ አሚን እና የጤና ኤክስቴንሽን ባለሙያዎች እንዲሁም ጥሪ የተደረገላቸው እንግዶች ተሳትፈዋል። በህጻናት ላይ የሚደርስን ጥቃት ለመከላከል ሁሉም ባለድርሻ አካላት ኃላፊነቱን ሊወጣ እንደሚገባ ተገለጸ። ህጻናት የራሳቸው ባህልና እሴቶች እንዲያውቁ ማድረግ የሁሉም ድርሻ ነው በሚል መሪ ቃል የአፍሪካ ህጻናት ቀንን የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ አስተባባሪነት ተከብሮ ውሏል። ለዓለም ገመቹ ዘገባ፣ ቤተልሔም ደሴ ህጻናት የራሳቸው ባህልና እሴቶችን እንዲያውቁ ማድረግ የሁሉም ድርሻ ነው በሚል መሪ ቃል የአፍሪካ ህጻናት ቀንን የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ አክብሯል። በዓሉ መከበሩ ህጻናት የአካባቢያቸውን ባህልና እሴት አውቀው እንዲያድጉ ግንዛቤ መፍጠርን አላማ ያደረገ ነው ሲሉ የሐረሪ ክልል ሴቶች ህጻናት ወጣቶች ጉዳይ ቢሮ ምክትል ኃላፊ ወይዘሮ መፍትሀ ል ይገልጸዋል። ጉብኝቱ ህጻናት ስለ ሀገርና ልማት እንዲያውቁ እንዲሳተፉ የሚያደርግ እንዲሁም የፈጠራ አቅማቸውን እንዲያጎለብቱ ያስችላል ብለዋል። የህጻናት መብት መከበርና ጥቃት መከላከል ላይ ባለድርሻ አካላት በቅንጅት ሊሰሩ ይገባል ሲሉም ገልጸዋል። ልጆች ሀገር እንዴት እንደሚገነባ ያያሉ ማለት ነው። ሀገር ደግሞ ማለት ነው። የተለያዩ መብትና በሀገራችን ያው በሀገራችንም በዓለም አቀፍ ደረጃ ለህጻናት መብትና ጥበቃ ከለላ የሚሆኑ ስምምነቶችን እየተቀበለች ሀገራችን የፌደራል መንግስታችን እየተቀበለ ለህፃናት እየሰራ ያለው ነገር አለ። ከዚህ ጋር ተያይዞም ደግሞ ሀገር እንዴት እንደሚመራ ለትውልድ የሚጠቅም ስራዎች እንዴት እንደሚሰራ በአሁኑ ሰዓት ላይ መንግስት ለህፃናትን አማክሎ ምን እየሰራ ያለ እንዲያውቁና በቀጣይ የስራ መንፈስ የስራ ስሜት ሀገርን የመገንባት ስሜት ውስጣቸው እንዲፈጠርና በሀገራቸው እንዲኮሩ እየተሰራላቸው ባለው ስራ እንዲኮሩ፣ እንዲደነቁ፣ እንዲያውቁ ጭምር ይጠቅማል ማለት ነው። ይሄ ይሄ እነሱን ይህንን እንዲገነዘቡ ያደርጋቸዋል ማለት ነው። ቅድም ለማለት እንደሞከርኩት የተለያዩ ስምምነቶች ተፈጽሟል። በሀገራችን የህፃናታችን መብት ለማስጠበቅ፣ የህፃናታችን ደህንነት ለማስጠበቅ ብዙ ኮንቬክሽኖችን ተቀብለ ሀገራችን ለህጻናት ከለላ በመሆን ጥበቃ በመሆን የዛሬ አበባዎች የነገ ፍሬዎች የሆኑ ህጻናት ላይ ብዙ ስራዎች እየተሰሩ ነው ያሉት ማለት ነው። ከዛ ጋርም ተያይዞ በሀገራችን የሚሰሩ የልማት ስራዎች ተጠቃሚ እንዲሆኑ የሚሰሩ ስራዎች ደግሞ የነገ አገር ተረካቢ ህጻናትን ያማከለ መሆኑን በክልላችን የተሰራውን እንዲያዩና የክልሉ መንግስት ከላይ እስከታች ያለው ምን እየሰራ እንደሆነ እንዲያውቁ በቀጣይም እነሱም ሲያድጉ እንዲህ አይነት መንፈስ ውስጣቸው እንዲገባ ተፈልጎ ነው ይህ የተደረገው፣ እና ይህንን እኛም እንዲያዩ ለማድረግ ብለን በዋዜማው ሰኔ ዘጠኝ ለሚከበረው የአፍሪካ ህጻናት ቀን ወጥተው እንዲያዩ በክልላቸው ይህን የመሰለ ተግባር እየተሰራላቸው መሆኑ ህፃናትን ያማከለ ስራዎች እየተሰራ መሆኑን እንዲያዩና በረፍት ጊዜያቸው ጥናሳታቸውን በማይጎዳ መልኩ መተው ደግሞ ሌላ ጊዜ እንዲጎበኙ ለማድረግ ነው። በሴቶች ህጻናትና ወጣቶች ጉዳይ ቢሮ የህጻናት መብትና ደህንነት ማስጠበቅ ዳይሬክተር ወይዘሮ ኦሪት አብዲህ የአፍሪካ ህጻናት ቀን በልማት ስራዎች ጉብኝት መከበሩ ትልቅ ፋይዳ ያለው መሆኑን ገልጸዋል። ወላጅ አልባ ህጻናትን ለአሳዳጊ ወላጆች የሚሰጥ መሆኑንም ገልጸዋል። ወላጅ አልባ ህጻናት በሀገር ውስጥ አሳዳጊ ወላጆች በጉዲፈቻ እንዲያድጉ መበረታታት ያለበት መሆኑን ገልጸው ማሳደግ ለሚፈልጉ ሁሉ ቢሮ ትብብር የሚያደርግ መሆኑን ወይዘሮ ኦሪት ገልጸዋል። የዛሬ ፕሮግራም ዋነኛው የምናከብረው ሰኔ ዘጠኝ የአፍሪካ ህጻናት ቀን ምክንያት በማድረግ ንቅናቄ ፕሮግራም ላይ ነን። ንቅናቄዎቹ ዘንድሮ የምናከብራቸው በአምስት አክቲቪቲዎች ናቸው። እነሱም አንዱ ትምህርት ተደራሽነት የሚለው እና ሁለተኛው ደግሞ ህጻናት ላይ የሚፈጸም ጥቃት ላይ የሚል ነው። ሶስተኛው የህጻናት በሚመደበው በጀት ትኩረት እንሰጣቸዋለን በሚል እና እንዲሁም አካባቢያቸውን ማወቅ አለባቸው በሚል እንዲሁም ሌላ ደግሞ ህጻናት ማሳደጊያ ያሉትን ህጻናት ቤተሰብ አግኝተን በጉድፈቻ እንዲወጡና ከማህበረሰቡ ጋር እንዲቀላቀሉ በሚል መሪዎች ናቸው። በአምስት እታ ክፍት ህዝቦች እናከብረው ዛሬ አንደኛው ነው። አንደኛው የአካባቢያቸውን ማወቅ አለባቸው። አካባቢያቸው ላይ እየተሰሩ ያሉ ልማት ስራዎችን እንዲያውቁ ዛሬ ጉብኝት ስራ ላይ ነው ያለ ነው። ቀጣይ ላይ አሁን ያደረግ ነው የፍትህ ፎረም ነበረ። ጥቃት ላይ ፍትህ ፎረሙ እንዴት ነው ህጻናት ላይ የደረሰው ጥቃት ምን ያህል ተወሰነ በሚለው ክፍተቶችንም አይተን እንዲስተካከል ያደረግንበት አዝማሚያም አለ። አሁን ቀጣይ ላይ የምናከብረው እለቱን የምናከብረው ልዩ ፈጠራ ባላቸው ህጻናት ነው። ልዩ ተሰጦ ያላቸው ህጻናትን የምናከብረው ቀን ስድስት ላይ እና ሰባት ላይ እናከብራለን። ቀን ስድስት እና ሰባት ላይ ደግሞ ጉዲፈቻ የሰጠናቸው ልጆችም አሉ እነሱን ምናስተዋውቅበት እውቅና የምንሰጥባቸው ና እንዲሁም የተጣሉ ህጻናትን ለቤተሰብ የምናስረክብበት ቀን ነው ማለት ነው። ሰላሳ አምስተኛው የአፍሪካ ህጻናት ቀን እንደ ኢትዮጵያ ለሰላሳ አራተኛ ጊዜ ህጻናት የሀገራቸውን ባህልና እሴት አውቀው እንዲያድጉ ማድረግ በሚል መሪ ቃል ተከብረዋል። ቅንጅታዊ አሰራርን በመዘርጋት የማስፈጸም አቅምን ማጎልበት እንደሚገባ ተገለጸ። የሀረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የፖለቲካና ቅም ግንባታ ዘርፍ በክልሉ ተቋማትና የወረዳ ንዑሳን ኮሚቴ አባላት ለሁለት ተከታታይ ቀናት ሲሰጥ የነበረው የተለያዩ በተለያዩ ርዕሰ ጉዳዮች ሲሰጥ የቆየው ስልጠና ተጠናቋል። ለጽህፈት ቤቱ ዘገባ ፍቃዱ በላይ የሀረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ፖለቲካና አቅም ግንባታ ዘርፍ በክልሉ ተቋማትና የወረዳ የፖለቲካ ንኡሳን ኮሚቴ አባላት ለሁለት ተከታታይ ቀናት በተለያዩ ርዕሰ ጉዳዮች ሲሰጥ የነበረ ስልጠና ተጠናቋል። በስልጠናው አጠቃላይ የፓርቲው ፖለቲካና አቅም ግንባታ ዲሬክተር አቶ አብዱማሊክ መሐመድ እንደገለጹት አመራሩና አባሉ ወጥ የሆነ አሰራር ስርዓትን በመዘርጋት የማስፈጸም አቅምን ማጎልበት ይገባል ብለዋል። ስልጠናው አንድነትን በማጎልበት የተሻለ ውጤት ለማስመዝገብ ለአመራሩ አቅም የፈጠረ ነው ሲሉም አክለዋል። በተለይ ስልጠናው አካባቢያዊ፣ ክልላዊ፣ ሀገራዊና ዓለም አቀፋዊ ሰዎችን በአግባቡ በመረዳት የፖለቲካ ሁኔታ ትንተና በማድረግ በእውቀት ላይ የተመሰረተ ምላሽ ለመስጠት አቅም እንደሚፈጥርም ገልጸዋል። በስልጠናው በየደረጃው የሚገኘው የፖለቲካ ንኡሳን ኮሚቴ አባላት በቂ እውቀትና ክህሎት ላይ በመመስረት በተሰማሩበት መስክ ውጤታማ ስራ በመስራት ሁለንተና የብልጽግና ነውን ማድረግ የሚያግዝ ነው ብለዋል። አመራሩና አባላቱ በቅንጅታዊ አሰራር በመዘርጋት የጋራ መግባባት ላይ የደረሰበትና አገልግሎት አሰጣጡን በማጎልበት በክልሉ በሁሉም ዘርፍ እየተመዘገበ የሚገኙ ስኬቶችን ለማስቀጠል አቅም የሚፈጠርበት መሆኑንም ገልጸዋል። በቀጣይም ስልጠናውን በየደረጃው ከ የሚገኙ አባላት ጋር በማድረስ በተግባር በማዋል ለተሻለ ውጤት በትጋት መስራት እንደሚጠበቅ አሳስበዋል። የኢድ አልአድሃ አረፋ በዓልን ምክንያት በማድረግ የዋጋ ጭማሪ የሚያደርጉ ነጋዴዎች ላይ ጥብቅ እርምጃ እንደሚወሰድ የክልሉ ንግድ ልማት ቢሮ አስታወቀ። ቢሮው የአቅርቦት ችግርም እንዳያጋጥም 36 ሺህ ሊትር ዘይት ለማከፋፈል ዝግጅት ማጠናቀቁን ተናግረዋል። አብስራ ሰግድ በሰፊው ተመልክተዋለች። የሐረሪ ክልል ንግድ ልማት ቢሮ ከፊታችን የሚከበረውን የኢድ አላዳ አረፋ በዓል የአቅርቦት ችግር እንዳያጋጥም ዝግጅት ማጠናቀቁን አስታውቋል። በቢሮው የክትትልና ቁጥጥር ዳይሬክቶሬት ዳይሬክተር የሆኑት አቶ ሚሊዮን ጽጌ ከሀረሪ ብዙኃን መገናኛ ኤጀንሲ ጋር ባደረጉት ቆይታ እንደገለጹት በበዓላት ወቅት ገበያው ከፍተኛ እንቅስቃሴ የሚደረግበት በመሆኑ ከፍተኛ ቁጥጥርና ክትትል ይደረጋል ብለዋል። በገበያው ላይ እያጋጠመ ያለውን የዘይት ዋጋ ጭማሪ ለማረጋጋት ቢሮ 360 ሊትር ዘይት በማቅረብ የተለያዩ ተቋማትና ለሸማቾች ለማከፋፈል ዝግጅቱን ማጠናቀቁን ገልጿል። በክልሉ የሚመረቱ የአትክልትና ፍራፍሬ ምርቶች በቅዳሜና እሁድ ገበያ በተመጣጣኝ ዋጋ ለሕብረተሰቡ እየቀረበ መሆኑንም አክለዋል። በአጎራባች አካባቢዎች የሚመረቱ ምርቶች ወደ ገበያው እንዲገቡና በተመጣጣኝ ዋጋ እንዲሸጡ የማድረግ ስራም ተሰርቷል ብለዋል። በፊታችን ላለው በዓል አንደኛ፣ በዋናነት ገበያ ላይ ከፍተኛ ዋጋ ጭማሪ እያደረገ ያለው ዘይት ነው። ያንንም ዘይት ለማከፋፈል ወደ ሰላሳ ስድስት ሺህ ሊትር ዘይት ገብቶ በሸማቾችና ለተለያዩ ተቋማት ለመስጠት ዝግጅት ላይ ነው ያለ ነው። ሌላው ከዚህ ጋር በተያያዘ ደግሞ ያሉ ምርቶች ናቸው። አትክልት በዚህ ጊዜ በጣም አስፈላጊ ነው። እንደሚታወቀው ያው ሽንኩርት በከፍተኛ ሁኔታ እቺን አመት እንደ ክልል ተረጋግቶ ነው ያለው። የሚታወቀው ያው አትክልት ጊዜያዊ ነው። ያ ደግሞ አሁን ከሱዳን የሚመጣበት ጊዜ ነው፣ በተለይ ሽንኩርት ማለት ነው። ያ እኛ ምንድነው ያደረግነው አካባቢው ላይ ያለ ምርት ቶሎ ወደ ገበያ በክልሉ በምርትና ሸቀጦች ላይ ያልተገባ የዋጋ ጭማሪ እንዳይደረግ በስድስቱም ወረዳ በተቋቋመው ግብረ ኃይል በኩል የክትትልና ቁጥጥር ስራዎች እየተሰሩ መሆኑን ገልጸዋል። በዓሉ ምክንያት በማድረግ ምርቶችን በሚደብቁና ያልተገባ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ ጥብቅ እርምጃ እንደሚወሰድም ተናግረዋል። እንዲሁም ህብረተሰቡ በበዓላት ወቅት ሁሉም በአቅሙ እንዲሸምትና የታሸጉ ምርቶችን ጊዜው ያላለፈበት መሆኑን በማረጋገጥና በመግዛት ራሳቸውን እንዲጠብቁ መልእክትም አስተላልፈዋል። ጥንቃቄ ልናደርግባቸው የሚገቡ ነገሮች በዋናነት ምንድን ነው? ያው በዓል ነው እና ሰው በአቅሙ ነው መኖር ያለበት። ከአቅም በላይ ስንኖር ነገ ላይ እኛው ላይ ነውና ችግሩ የሚመጣው። ሰው በአቅሙ የሚችለውን ቢሸምት ተጨማሪ ነገር ባይሸምት ከአመት በዓል በኋላ መግዛት ይቻላል። አመት በዓል ሲመጣ ገበያ ፈላጊው ስላለ ብዙ ነገሮች ዋጋ ይጨምራሉ። ስለዚህ የምንፈልገውን ለአመት በዓል ጊዜ የምንጠቀምባቸውን ሸምተን ቀሪውን ደግሞ በሚቀጥሉት ሳምንታት መግዛት እንችላለን። አንዱ ይሄ ነው። በተመጣጣኝ ዋጋ ለመግዛትና የምንፈልገው ምርት ለማግኘት የምንከተለው መከተል ያለብን ስልት ማለት ነው። ሌላው ደግሞ የምንገዛቸው የታሸጉ ምርቶች አንደኛ ጥንቃቄ መደረግ መቻል አለባቸው። አሁንም ግርግር ስለሆነ ኤክስፓየርድ የሆኑ ምርቶች ሊወጡ ይችላሉ። ኤክስፓየርድ ባይሆኑም በአቀማመጥ ጉለት የተበላሹ እቃዎች ሊወጡ ስለሚችሉ አመት በዓልን ተከትለው እዚህ ላይ ልዩ ጥንቃቄ መደረግ መቻል አለበት። ከዚህ ጋር በተያያዘ ደግሞ እነዚህ የሚቀየጡ ምርቶች ሊኖሩ ይችላሉ። ባዕድ ነገር የተቀላቀለባቸው ምርቶች ሊኖሩ ስለሚችሉ ከመግዛታችን በፊት እነዚህ ነገሮች ላይ ትኩረት ልናደርግ ይገባል ማለት ነው። ከዚህ ጋር በተያያዘ ያው ማንኛውም ጥቆማ ካለ እንደ ንግድ ቢሮ ለኛ መጠቆም ይቻላል ማለት ነው። በመጨረሻም ለመላው የእስልምና ሃይማኖት ተከታዮች የእንኳን አደረሳችሁ መልእክታቸውንም አስተላልፈዋል። ይህ ሐረሪ ክልል ቀይ መስቀል ቅርንጫፍ ጽፈት ቤት ገፈም የኢትዮጵያ ቀይ መስቀል ማህበር የሐረሪ ክልል ቅርንጫፍ ጽህፈት ቤት ያለምንም ልዩነት በተፈጥሮና በሰው ሰራሽ አደጋዎች ለሚጎዱ ሰዎች አስፈላጊውን ሰብአዊ ድጋፍ እያደረገ ስለመሆኑ ገለጸም። ቅርንጫፍ ጽህፈት ቤቱ ለሚመለከታቸውና ለባለድርሻ አካላት እያከናወነ ባለው ተግባራት ዙሪያ የግንዛቤ ማስጨበጫ መርሃ ግብርን አካሂደዋል። ለዓለም ገመቹ ዘገባ ቤተልሔም ደሴ ዓለም አቀፍ የቀይ መስቀልና ቀይ ጨረቃ እንቅስቃሴ አካል የሆነው የኢትዮጵያ ቀይ መስቀል ማህበር በዘር፣ በቀለም፣ በዜግነት፣ በጾታ፣ በሃይማኖት ሳይለይ በተፈጥሮና ሰው ሰራሽ አደጋዎች ለሚጎዱ ሰዎች አስፈላጊውን ሰብአዊ እርዳታ በፍጥነት የሚሰጥ ተቋም መሆኑን በኢትዮጵያ ቀይ መስቀል ማህበር በሐረሪ ክልል ቅርንጫፍ ጽህፈት ቤት ቦርድ ሰብሳቢ አቶ ነቢል ዩሱፍ በመክፈቻ ንግግራቸው ወቅት ገልጸዋል። በማህበሩ የሐረሪ ክልል ቅርንጫፍ ጽህፈት ቤት አገልግሎቱን በማሳለጥ በሰዎች ዘንድ መግባባት፣ መተባበር፣ ወዳጅነትና ዘላቂ ሰላም እንዲሰፍን የበ በኩሉን አስተዋጽኦ እየተወጣ መሆኑንም ነው የጠቆሙት። የኢትዮጵያ ቀይ መስቀል ማህበር አምሳኛ ዓመት የምስረታ በዓሉንም የፊታችን ሐምሌ ወር 2017 ዓ.ም የሚያከብር መሆኑን በመድረኩ ተገልጿል። የኢትዮጵያ ቀይ መስቀል ማህበር ሀረር ቅርንጫፍ ጽህፈት ቤት አምሳኛ ዓመት የምስረታ በዓል ከሐምሌ አምስት እስከ 25 በተለያዩ መርሃ ግብሮች የሚከበር መሆኑንም የቅርንጫፍ ጽህፈት ቤቱ ኃላፊ አቶ አስፋው ሰንበቶ ገልጸዋል። በዚህም የችግኝ ተከላ መርሃ ግብር በአካባቢ ጽዳት፣ የዓለም የቱሪዝም መስህብ የሆነችውን ሀረርን የማስተዋወቅ ስራዎችን በመስራትም በጎዳና ቦታ ላይ የእግር ጉዞና በተለያዩ መርሃ ግብሮችም የሚከበር መሆኑን የጠቆሙት በዘርፉ በባለሙያ ጥናታዊ ጽሁፍ ቀርቦ ውይይትም ተካሂዶበታል። የመድረኩ ተሳታፊዎችም ከመድረኩ በሚያገኙት ግንዛቤ የበኩላቸውን አስተዋጽኦ እንዲወጡም አቶ አስፋው ጥሪያቸውን አስተላልፈዋል። የኢትዮጵያ ቀይ መስቀል ማህበር ከ97 ሚሊዮን በላይ በጎ ፈቃደኞች አባላትና ሰራተኞች ያለው አለም አቀፍ ተቋም መሆኑንም መረጃዎች ያሳያሉ። የተወደዳችሁ ተመልካቾች የምትመለከቱት ሐረሪ ቴሌቪዥን ነው። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። አሁን ደግሞ ከሀገር አቀፍ ምንጮች ወዳገኘናቸው ወሬዎቻችን እናልፋለን። የዘንድሮው የሐጅ ጉዞው በዛሬው ዕለት ተጀምሯል። በሌላ የሀገር አቀፍ ዜናችን ደግሞ የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ የንግዱ ማህበረሰብ ለሀገራዊ ብልጽግና መረጋገጥ የሚያደርገውን ተሳትፎ አጠናክረው ሊቀጥሉ እንደሚገባ ገልጸዋል። እነዚህና መሰል ሀገር አቀፍ ወሬዎቻችንን ደግሞ ምስጋነው ኃይሉ። የዘንድሮ የሀጂ ስርዓት ዛሬ ይጀመራል። ሙስሊሞች በፈጣሪያቸው ዘንድ ምንዳሚያገኙበት አብሮነትን የሚያጠናክሩበት ከሌሎች ሀገራት ወንድ ወንድም እህቶቻቸው የሚተዋውቁበት፣ ፈጣሪያቸውን የሚያወድሱበት ከእስልምና መሠረቶች አንዱ የሀጅ ጸሎት ስርዓት ነው። እስካሁን ከመላው ዓለም በሁሉም የትራንስፖርት አይነት ማለትም ከ1.2 ሚሊዮን በየብስ፣ ከ63,000 በላይ በአየር ፣ 5,000 በላይ ደግሞ በባህር ድምሩ በድምሩ 1.3 ሚሊዮን በላይ ሙስሊሞች ህይወት ዘመናቸው ሀጅን ለመፈጸም ሳውዲ አረቢያ መካ ከተማ መድረሳቸውን የሀገሪቱ ሀጅና ዑምራ ሚኒስትር ገልጿል። የ1446ኛ ዓመተ ሂጅራ የሀጂ ስርዓትም በዛሬ ሁለት ሲጀመር ከ1.3 ሚሊዮን በላይ ሙስሊሞች ለሚቀጥሉ ቀናት ሀጅ የሚያደርጉ ይሆናል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ጽፈት ቤት ኃላፊ አቶ ኡስታዝ አቡበከር አህመድም በርካታ ኢትዮጵያን በስርዓቱ ላይ ተሳታፊ እንደሚሆኑ ተናግረዋል። የንግድና ቀጥናዊ ትስስር ሚኒስትር ካሳውን ጎፌ የንግድ ማህበረሰቡ ለሀገሪቱ ብልጽግና መራገጥ የሚያደርጉትን ተሳትፎ አጠናክሮ ሊቀጥሉ ይገባል አሉ። የፌዴራል የንግድ ማህበረሰብ አካላት ሀገራዊ ምክክር መድረክ ለሁለንተናዊ ብልጽግና የንግድ ማህበረሰብ ሚና በሚል መሪ ሀሳብ እየተካሄደ ነው። በዚህ ወቅትም ዶክተር ካሳውን ጎፌ ባደረጉት ንግግር በሁሉም ክልሎች፣ የከተማ መስተዳደሮች በከተማ መድረኮች ከ600 ሺህ በላይ የንግዱ ማህበረሰብ አባላት መሳተፋቸውን አስታውሷል። የንግዱ ማህበረሰብ ለሀገር ግንባታ፣ ለዜጎች ኑሮ መሻሻልና ለኢኮኖሚ ድገት የሚያበረክተው አስተዋጽኦ የጎላ ነው ብለዋል። ይህን ለማጠናከርም መንግስት ከንግዱ ማህበረሰብ ጋር በይበልጥ ተቀራርበው እንደሚሰራም ተናግረዋል። የንግዱ ማህበረሰብ አካላትም በሀገራዊ ልማት የሚያደርጉትን ተሳትፎ አጠናክረው እንዲቀጥሉም አሳስበዋል። ምርትና ምርታማነትን ለማሳደግ ጤናማ የገበያ ስርዓት እንዲኖር፣ እንዲሁም በዓለም አቀፍ ንግድ ተወዳዳሪ ለመሆን ኃላፊነታቸውን እንዲወጡም ጥሪ አቅርበዋል። የአቮካዶን ኢኒሼቲቭ ጅምር ላይ ቢሆንም የተሻለ ውጤት እየተመዘገበ ነው አለ ግብርና ሚኒስትር። በሚኒስትሩ የሆርቲካልቸራል ልማት መሪ ስርዓት አስፈጻሚ አብደላ ነጋሽ እንዳሉት የተተከሉት ከሚገኙት ፍራፍሬ ችግኞች መካከል አቮካዶ እስከ 80 በመቶ ድርሻ አለው። በኦሮሚያ፣ በአማራ ማዕከላዊ ኢትዮጵያና ሌሎችም ክልሎች የተሻሻሉ የአቮካዶ ዝርያዎች በኩታ ገጠምና በመስኖ በስፋት በመመረት ላይ እንደሚገኙ አስረድተዋል። ለኢኒሽቲቭ ውጤታማነት የአረንጓዴ አሻራ ከፍተኛ አስተዋጽኦ ማበረከቱን ጠቁመው ከ2018 ዓ.ም ጀምሮ ለዘርፉ የፋይናንስ ድጋፍ መደረግ እንደሚጀምርም ጠቁሟል። ባለፉት አስር ወራትም በጥሬውና ተቀነባብሮ በተላከ የአቮካዶ ምርት ከ29 ሚሊዮን ዶላር በላይ መገኘቱን አስታውሰዋል። እንሰት በቆላማ የአየር ጸባይ መልማት እንዲችል የተደረገው ምርምር ውጤታማ ሆኗል። አለም የደቡብ ኢትዮጵያ ግብርና ምርምር ኢንስቲትዩት እንሰትን ከቆላማ አካባቢዎች ጋር በማላመድ ከፍተኛ ፀሐይ አግኝቶ በአጭር ጊዜ ውስጥ ብዙ ምርት እንዲሰጥ ማድረግ መቻሉን በጥናት መራገጡን የኢንስቲቱቱ ዳይሬክተር አብዮት መብራቴ ተናግረዋል። የአረካ ግብርና ምርምር ማዕከል በቆላማ አካባቢዎች ባደረገው ምርምር በሁለት ዓመት ከግማሽ ውስጥ መድረስ የሚችል የእንሰት ዝርያ ማሻሻሉን አስታውቋል። ኢንስቲቱቱ ሀገር በቀል ሰብሎችን ከፍተኛ ምርት እንዲሰጡ ዝርያ የማሻሻል ስራ የሚያከናውኑ አምስት የምርምር ሰብ አካላት እንዳሉትም ገልጿል። ተቋማቸው በእንሰት ዙሪያም የሰራው ጥናትም በምርት መጠንና የሚበቅልበት ስነ ምህዳር በመለየት ረገድም አዲስ ግኝት ማምጣቱ ነው የጠቀሱት። እንሰት አሁን ከሚበቅልበት ስነ ምህዳር ውጪ ለማላመድ የሚያስችል ምርምር በልዩ ትኩረት እየተከናወነ መሆኑን የገለጹት ደግሞ የአረካ ግብርና ምርምር ማዕከል ዋና ዳይሬክተር ገነነ ገዛኸኝ ናቸው። የተወደዳችሁ ተመልካቾች፣ አብራችሁን ስለነበራችሁ ክብረት ይስጥልን ለን እያለን የሰዓቱን ዜናችንን ዝል ያጠናቀናል። ሲሳይ ዘሪሁን ዜናዎቹን መርቻለሁ። ጤና ይስጥልኝ።